ሰላም እንዴት ነሽ? ደህና። እና ሀቢብቲ ቤት የሉም እንዴ? የሉም። ማን ልበል? ቤኪ ነኝ። ቤኪ ማን? ሀቢቢ ነኝ። ውይ ሀቢቢ፣ ብሩክ፣ ስልኩን እኮ ስለማላውቀው ነው። እንዴት ነህ? ያ ቤቲ፣ ስልክ አይሰራም እንዴ? ይሰራል። አንቺ ፈልጌ ነው ይሆን ሊሰራ። አንድ ምነግርሽ ነገር ነበረ። ሀዊብቲ፣ ስለአንቺ አጫውታኝ ነበረ። ምን እያልከኝ ነው? ተረጋጊ፣ ና አዳምጪ። አረብ ሀገር መሄድ እንደምፈልጊ ነግራኝ ነበረ። ለእያም ተነግረዋል ማለት ነው? አሁን አልነገረችውም፣ ወደፊት ግን መንገር አይቀርም። ሀዊብቲ፣ ስላልተረዳችሽ ነው። እኔ እናቴን በጣም ነው የምወዳት፣ ለእናቴ ስል ሁሉንም ነገር ነው የማደርገው። መቼስ አንቺም እናትሽን ትወጃለሽ። አለ እናንይ እሱ አይዞሽ ላግዝሽ ነው የደወልኩትኝ። በቅርቡ ወደ አረብ ሀገር ትሄጃለሽ። ወላዲቷ አባቴ ምስልሽ፣ ኧረ እንደው ምን ነው ጠላታችሁ? የሞት አደራ የምልሽ ለማንም እንዳትናገሪ ነው፣ ለሀቢብቲም ቢሆን እንዳትሄጂ ስለምትፈልግ ትቀየመኛለች። እሺ ግን እኮ ጥሩ ሰው እንደው እንድታገኝ ብላ እኮ እያማከረ የለ ነበረ። ውሸቷን ነው ነ ይቅርታ ስላሳዘንሽ ነው። ተናግረሽ ደግሞ ከቢፍቲ ጋር እንዳታጣይ። አረ ምን በወጣን! እኔማ እንዲህ ችግር የተረዳኝ መስሎኝ። በቅርቡ ትሄጃለሽ ብቻ አንቺ ለማንም እንዳትናገርሽ። ለማንም አልናገረም። መጅኑን ተከታታይ ድራማ ክፍል ሶስት እነሆ ይዤላችሁ መጥቻለውኝ። እንደተለመደው እንግዲህ ክፍል አንድና ክፍል ሁለትን ቀንጨባ አድርጌ አሰምቻችሁ ነበር። አሁንም ቀንጨባ አድርጌ ክፍል ሶስትን ይዤላችሁ መጥቻለውኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መጅኑን ድራማ እንግዲህ አረብ ሀገር ላይ ያሉ ሴቶችን ይመለከታል። ከዚህ ሰርተን ወደ ሀገር ቤት ስንገባ እንደዚህ አይነት ታሪኮች ብዙ ብዙ ጊዜ ያጋጥመናል። ታዲያ ይህ ድራማ በእውነተኛ ታሪክ ላይ የተመሰረተ አረብ ሀገር ላይ ሰርቶ ወደ ኢትዮጵያ ሲመለሱ ህብረተሰቡ በምንመልኩ ነው የሚቀበለው። አንዳንድ ጊዜ ከአረብ ሀገር የመጣች ሴት ለትዳር አቶንም የሚል አመለካከት ኢትዮጵያ ውስጥ እንዳለ ነው የሚያመለክተው። ታዲያ አሁን ላይ ሀቢቲ ላይ እየደረሰ ያለው ነገር ይሄ ነው። በፍቅረኛዋ አሁን ላይ እየታለለች ነው ያለችው። ሀቢቲ ፍቅረኛዋ ከሌላ ሴት ጋር ሆኖ አግኝተዋለች፣ ግን ደግሞ አልተጠራጠረችም። አብሯት ለነበራት ሴት እህቴናት ሀቢቲ ብሏታል። እሷም አምናዋለች። ራሷን ያማታል፣ ስለዚህ ከዚህ ቶሎ ብትጅ ይሻልሻል ብሏታል። ልጅቷን በጣም ደንግጣለች። ከዛ በኋላ ሌላ አማራጭ ስለሌላት ከዛ ቦታ ተነስታ ነበረ የሄደችው። እናም ሀቢቲን ደግሞ ፍቅረኛዋ ወይ ደግሞ ሀቢቢ የምትለው ሰው አሁንም እየሸወዳት ነው ያለው እሷ ደግሞ ከዚህ በፊት ታስረ ካልነበርክ እንዲህ ታስር ያለው ብለ ዛሬ እንዴት እዚህ ቦታ ላይ ልትገኝ ቻልክ ብላ ብትጠይቀው አሁን እሱን ተይ፣ ና በጣም ነው የናፈቅሽ እና ደግሞ ሁሉንም ነገር አስረዳሻለሁኝ፣ ከእስር ቤትም እንዴት እንደወጣውኝ እያንዳንዱን ነገር ቁጭ በይና እናውራ ብሏታል ማለት ነው። ቁጭ ብለው ካወሩ በኋላ እንግዲህ አንዳንድ ነገሮችን የውሸት መረጃ ሲነግራት ነበረ ቤተሰቦቼ አንቺን እንዳገባ አይፈልጉ እናም አሁን አንቺ ከእኔ ጋር ያየሻትን ሴት ነው እነሱ እየመረጡልኝ ለእሷ ደግሞ እኔ ሀብቲ የምትባል ፍቅረኛ አለችኝ ከእሷ ውጪ ሌላ ሰው ማግባት አልፈልግም እያልኩ እያስረዳዋትኝ ነው ያለውትኝ ነበረ ያላት የሀብቲ ምክንያት የሰጠው ማለት ነው ሀቢቢ ስለዚህ አሁን ላይ እየሸወደ ሴቶችን ወደ ውጭ ሀገር እየላከ ብራቸውን ብቻ ነው የሚፈልገው ለሴት ልጅ ክብር የለውም ግን ደግሞ አሁንም በአንድ ነገር ሀቢብቲን አጥምዷታል ማለት ነው እንግዲህ የሀብቲ ፍቅረኛ አሁን ላይ እያደረገ ያለው ነገር ቤተሰቦቹ ያላሉትን ነገር ነው ለሷ እየነገራት ያለው። አሁን ላይ በምን መልኩ እሷን ሸውጃት እችኛዋን ወደ ውጭ ሀገር ልኬ እሷ የምትልክልኝን ብር ልብላ ብሎ ነው የሚያስበው። እናም ለሁለቱም ምንም አይነት ፍቅር እንደሌለው ግን ደግሞ ለብር ብቻ ፍቅር እንዳለው ነው እየተናገረ የነበረው። አሁን ላይ እንግዲህ ሀቢቲ ፍቅረኛዬ ምንም ነገር አያውቅም ቤተሰቦቹ ናቸው እያስገደዱ ያሉት እኔን ለምንድን ነው እንድታገባ የማይፈቅዱት ብላ እሷም አሁን ላይ እኔ ና አንተ መጋባት አለብን ከዚህ በፊትም አስተዋውቀኝ እያልኩ ነው አንተ ጊዜ የፈጀኸው እና ሳታስተዋውቀኝ የቀረኸው የሚል ነበረ ስትነግረው የነበረው ታዲያ እኔኮ አልተመቻቸልኝም ሁሉም ነገር እያላት ነበረ አሁን ላይ ግን እሱ እሷ ሙሉ በሙሉ ይወደኛል፣ ያፈቅረኛል ብላ ነው የምታስበው። ይህንን ነገር ደግሞ ናቲ ያውቃል፣ ልጁ አጭበርባሪ እንደሆነ። ከዛም ናት ለናቲ ሀቢቢን እኮ አገኘውትኝ ብላ ስትነግረው ቤቱንም ለማሳየት ፍቃደኛ አልነበረም ብላ ነግረዋለች ለናቲ። ናቲ አሁን ላይ የተጠራጠረን ያለው ብሯንን በልቶ አሁን ላይ እስር ቤት ነኝ ያለውት ብሎ ነበረ፣ መዋሸቱ ለምን አስፈለገ የሚል ነበረ ያቀረበት ለሀቢቲ። ሀቢቲ ደግሞ አንተ ለሱ ያለ ጥላቻ ነው እንጂ ሀቢቢ የኔ ሀቢቢ ምንም ነገር ተንኮል አይሰራም፣ ንጹ ሰው ነው፣ ስለምወደው ስለማፈቅረው እኔ ደግሞ እሱ ልተው አልችልም የሚል አስተሳሰብ ስላላት በቃ ሁሉንም ነገር ተዩ ብሎ እንግዲህ እሱ ስለሚያፈቅራት እምቅ አድርጎ ይዟል ማለት ነው። አልተናገራትም፣ ግን ደግሞ የሱን መጥፎ ጎን ከጓደኛው ጋር እያወሩበት ነበረ። አሁን ላይ ደግሞ ጭራሽ እስር ቤት አይደለም፣ እስር ቤት ነኝ ብሎ ሲሸውዳት ነበረ። እሷማ እንደዚህ ስትበላ እኔ ማየት አልችልም እያለ ነበረ ከጓደኛው ጋር ሲመካከር የነበረው። ታዲያ ሀቢቲ አሁንም ፍቅረኛዋን አምና ከፍቅረኛዋ ጋር ተለያይታለች። ቤት ከገባችም በኋላ ለናቲ ይህንን ነገር ስትነግረው፣ ቆይ እንዴት እስከዛሬ ድረስ እስር ቤት ነኝ እያለ አሁን ላይ ደግሞ ከእስር ቤት ወጥቶ ከሌላ ሴት ጋር ያየሽው እንዴት ልታምኝ ቻልሽ? ሲላት እንዴት ነው ማላም ነው ቤተሰቦቹ አሁን ላይ እኔን እንዲያገባ አይፈልጉም ቤተሰቦቹ እኔ የመረጥንልህን ልጅ ብቻ ነው የምታገባ ብሎ አስቸግረውታል። እሱ ምን ያድርግ? ለምንድን ነው ግን እኛን በዚህ ልክ እብድ ናቸው፣ ከውጭ ሀገር የሚመጡ አረብ ሀገር ላይ ሰርተን ለፍተን ስንት መከራ አይተን ወደ ሀገር ቤት ስንመለስ ለምንድን ነው በህብረተሰቡ የምንጠለለው? እብድ ናት፣ ጩኸቷ ምኑ እያሉ ብዙ ነገሮችን ስም የሚሰጡን እያለች ስሜታዊ ሆና ስለ አረብ ሀገር ሴት አንዳንድ ነገሮችን ለናት እየተናገረች ነበር እሱም እኔም እንደማውቀው ከሆነ የአረብ ሀገር ሴት ጠንካራ ናት። ከራሷ አልፎ ቤተሰቦቿን እየረዳች የምትኖር ጀግና ሴት ነች። እንደ ሻማ ቀልጣ ለሌላው የምታበራ ናት። እንኳን አይደለም ዋንቺ ለሌላ ሰው ለእናት ለአባትሽ፣ አይደለም ለእኔ ለጓደኛሽ እንደ ወንድም የምታይኝ እንኳን ብዙ ነገር አድርገሽልኛል የአንቺን ውለታ ከፍዬም አልጨርሰውም፣ እያለ እንግዲህ እያበረታታት ነው ያለው። አንዳንድ ጊዜ አስተሳሰባችን እንደ መልካችን ይለያል። ታዲያ የሀቤቲ ፍቅረኛ ሁሉንም ሴቶች እወድሻለሁ አፈቅርሻለውኝ አረብ ሀገር ላይ እልክልሻለሁ ተለውጠሽ እኔንም ለውጠሽ ቤተሰቦችሽን ለውጠሽ ትመለሻለሽ በሚል ነው እንግዲህ በትዳር መልኩ አስፈርሟቸው ወደ ሌላ ሀገር የሚልካቸው እስከዛሬ ድረስ ብዙ ሴቶችን ሲሸውዳቸው ቆይተዋል ይህ ታዲያ አሁንም የሀቢቲ ፍቅረኛ አሁን ላይ ሌላ ፍቅረኛ ይዟል። ያችን ፍቅረኛ ደግሞ ፕሮሰስ ጨርሶ ላት በቅርቡ እንደምትበር ነበር የነገራት ይህንን ነገር ደግሞ ማስቀረት የምትችለው ሀቢቲ ብቻ ናት ማለት ነው። ሀቢቢ አሁን ላይ እንግዲህ አዲስ ፍቅረኛ ይዟል። ሀቢቲ ደግሞ ይህንን ነገር አታውቅም። እህቴ ነች ብሏታል ለዛችኛዋ። እችኛዋ ደግሞ ከሀቢብቲ ጋር ተጣልቻለሁኝ እብድናት እንዴ እያለችው ነበረ፣ ለሀቢቢ ማለት ነው። ሀቢቢም እንግዲህ አው እብድናት ቶሎ ሂጂ ብሏት ነበረ። አሁን ላይ ግን ከእሷ ጋር እንደተጣላች ነበረ እችኛዋ ፍቅረኛ የተናገረችው ማለት ነው። ስለዚህ አሁን ደግሞ ሀቢብቲ ደላላው ሞገስ ጋር ከሄደች በኋላ አንድ መረጃ ሰርቃ ነበረ። ከዛ መረጃ እንግዲህ ወደ ውጭ ሀገር የሚልኩ ሴቶች ጋር እየደወለች ቼክ እያደረገች ነበር፣ እያጣራች በነበረበት ሰዓት ላይ ማለት ነው። ስትደውል ግን ሁሉም ልጆቿ ወደ ውጭ ሀገር ሄዶ የሞቱባቸውም ቤተሰብ አለ። እንዲሁም ደግሞ በሰው ሀገር ላይ እየተሰቃዩ ያሉ ማለ ማለት ነው። አሁን ላይ ግን አንድ ስልክ ሰርቶላት ወደ ውጭ ሀገር ፕሮሰስ የጀመረች ግን ትንሽ ጊዜ የሚቀራት ልጅ አውርታለች። እናም ደግሞ አሁን ላይ ወደ ውጭ ሀገር እንወስድሻለን የሚሉ ግለሰቦች በትክክለኛ መንገድ አይደለም የሚሰሩት፣ አጭበርባሪዎች ናቸው፣ እንዳትሄጂ እኔና አንቺ እንደባወልንም ብላ አሳምናታለች። ሺ ብላታለች። ያችኛይቱ ማለት ነው የት ማልትሆን ትችላለች ብላችሁ ገምታችኋል? አሁን ላይ የሀቢቢ ፍቅረኛ የተባለችውን ስልክ ቁጥር ነው ያወራችት ማለት ነው። እንግዲህ ክፍል አራት ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች መጅኑን ተከታታይ ድራማ ብትከታተሉ አሪፍ ነው። ምክንያቱም አረብ ሀገር ላይ እየሰራን ተለውጠን ሀገር ቤት እንገባለን ወይም ደግሞ የባላችን የፍቅረኞቻችንን ህይወት እንቀይራለን ብለን ወ ቤት እስከ መስራት ድረስ ህይወታቸውን እስከ መቀየር ድረስ ለራሳችን ሳንል ለምንወደው ሰው ለምናፈቅረው ሰው እንልካለን። ይህ ደግሞ የብዙ አረብ ሀገር ሴቶች ታሪክ ነው። ይህ ታሪክ ሁላችንም አረብ ሀገር ላይ ያለን ሴቶችን ይመለከታል። ብታዩት ተከታታይ ድራማ ስለሆነ ትጠቀሙታላችሁ ማለት ነው። እኔ ከክፍል አንድ ጀምሬ ስላየውን ሁኔታ ሁሉ ስለገባኝ ነው አሁን ላይ ቀንጨብ አድርጌ በትረካ መልኩ ብቻ ለናንተ ግልጽ ይሆናል በምለው መልኩ ለእኔም ደግሞ ብዙ ትምህርት ስለሰጠኝ እንደ ተከታታይ ድራማ አድርጌ እንግዲህ ቀንጨባ አድርጌ እያሰማዋችሁ ያለውት ከተው ከወደዳችሁት፣ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ አበረታቱኝ ማለት ነው። እና አሁን ላይ ደግሞ ለሰላም ስልክ ተደውሎላት እናቷ ተቸግር ያለው ቤታችን አሁን ዝናብ እየዘነበ ስለነበረ ቤቱ ያፈሳል፣ እንደው ምን ይሻለኛል ብላ ስትደውልላት፣ ቆይ መልሼ እደውልልሻለሁ በማለት ትዘጋለች። ሰላም ሰላም እንግዲህ የናቲ እህት ናት። አሁን ላይ ሰላም ወደ ውጭ ሀገር ካልሄድኩኝ እያለች እያለቀሰች እንዲሁም ደግሞ ሀቢቲን እያማከረቻት ነው ያለችው። ሀቢቲ ልክ ወደ ሳሎን ሰላም ወደ ሳሎን ስትመጣ ሀቢቲ ከሀቢቢ ጋር ስልክ እያወራች ነበረ። ከዛ ሰላም ስታለቅስ ስታይ በጣም ደንግጣ ስልኩን ሳዘጋው ነበረ ቁጭ ያደረገችው። ታዲያ ከሰላም ጋር ሲያወሩ የነበሩትን ነገር ሁሉ ሀቢቢ ወይ ደግሞ የሀቢቲ ፍቅረኛ እየሰማ ነበረ ማለት ነው አሁን ላይ ወደ ውጭ ሀገር የምትሄድ ሴት አግኝቻለሁ ብሎ ተደስቷል ማለት ነው። ተሰምቶ ሲሰማ ነበረ። ይህን ነገር ከሰማ በኋላ ብዙ ዘዴዎችን እየዘየደ ነበረ። እሱ አሁን ላይ የሚፈልገው ከውጭ ሀገር የሚላክለትን ብር ብቻ ነው የሚፈልገው። ለሴት ልጅም ሆነ አረብ ሀገር ላይ ሄዶ ለሚሰቃዩት ደንታው አይደለም ለሱ። አሁን ላይ እንግዲህ ሰላም የተናገረችውን፣ እያለቀሰች ወደ ውጭ ሀገር መሄድ አለብኝ፣ እናቴን ማገዝ አለብኝ፣ ይህንን ነገር ደግሞ ለወንድሜ ለማንም እንዳትናገሪ ብላ ቃል አስገብታታለች ሀቢቲን። ሀቢቲም አንቺ ስለተቸገርሽ አንቺ ስለለቀሽ ደግሞ ለእናትሽ ያለሽ ፍቅር ነው እና አልናገርም፣ በቃ እኔም ከጎንሽ ሆኜ አግዝሽ አለሁኝ ብላ ቃል ገብታላታለች። ይህንን ሁሉ እንግዲህ የሀቢቲ ፍቅረኛ ወይ ደግሞ ሀቢቢ ሰምቷል ማለት ነው። ይህን ነገር ከሰማ በኋላ ስልኩን ወደ ከሷ ጋር ተስማምታ ሰላምና ሀቢቲ አውርቶ ከጨረሱ በኋላ ወደ ስልኩ ስትሄድ ለካ ስልኩን አልዘጋችም ነበረ። እሱ ምስጢሩን ሁሉ ሰምቷል። ታዲያ ይህንን ነገር ከሰማ በኋላ ሀቢቲን እየሸወዳት ነበረ። እንዲህ አልዘጋሽም እኮ ኔትወርክ መስሎኝ እኮ በጣም አስደንግጠሽኝ ነበረ፣ ምን ሆንሽብኝ ብዬ እያላት ነበረ አይ ምንም አልሆንኩኝም ብለዋለች። ከዛ በኋላ አሁን ከድብርት መውጣት እፈልጋለውኝ ለምን ወክ አናደርግም፣ እና ነይ ብሏታል ማለት ነው። እንግዲህ ወክ እያደረጉ ባሉበት ሰዓት ላይ አንዳንድ ነገሮችን እያወራት ነበረ። እናም ደግሞ ለምንድን ነው ናቲን የማታስተዋውቅኝ እያላት ነው። እና አሁን የምትኖሪበት ቤት ታዲያ ተመችቶሻል እንዴ? እንዴ ብታይ እንደ ወንድሜ የማየው ሰው ነው። እሱ ባይኖረ ኑሮ አንተ እስር ቤት ነኝ ስትለኝ ማረፊያ የለኝም ነበር። እሱ ጋር ነው ያረፍኩት። እንዴት መልካም ሰው ነበር መሰለ እያለችው ስትነግረው፣ ያው ስራውን ስለሚያውቅ ናቲ ደግሞ ሀቢቢ የሚባል ሰው አጭበርባሪ እንደሆነ ስለሚያውቅ ለእሷ ግን ቢናገር እሷ ደግሞ እንደማታምነው ነበረ ክፍል አንድ እና ክፍል ሁለት ላይ ያየነው ማለት ነው። አሁን ላይ ለሀቢቢ ጥላቻ አለው ናቲ ብላ ነው የምታስበው። ሀቢቢ ምንም አይነት ተንኮል አስበው ወይ ደግሞ የኔን ብር በልቶ እኔን አልፈልግሽም ብሎኝ አይደለም ብላ ነው የምታስበው። አሁን ላይ ግን ነገሮች እንደዛ አይደሉም። ናቲ ሁሉንም ነገር ያውቃል፣ ግን ደግሞ ሀቢቲ እንደማትረዳውና እሱን እንደምትጠላ አድርጋኝ ታየኛለች የሚለው ነገር ነው ሀሳቡ ላይ የመጣው። እናም ይህንን ነገር ደግሞ ከጓደኛው ጋር ናቲ እየተሟገተ ነበር። አንተ ለምንድን ነው አሁን ላይ ፍቅርህን የማትገልጽላት? እናም ደግሞ አሁን ላይ በፍቅር እንጂ በትዳር አይደለም የታሰሩት፣ ስለዚህ ክፍተት አለው። ይህንን ነገር ደግሞ መጠቀም ትችላለ። በጣም ፈሪ ስለሆንክ ነው እንጂ ሀቢቲን የራስ ማድረግ ትችላለ። እናም ሁለት አማራጭ ሰቶት ነበረ። ልጁ አጭበርባሪ ከሚሆንና እንዲሁም ደግሞ ታማኝ ከሚሆን የትኛውን ትመርጣለ? ብሎ ጠይቆ ነበረ ማለት ነው፣ ይህ ናቲ ጓደኛ። ከዚያም ናቲ ይሄ ምን ጥያቄ ያለው? እኔ ሀቢቲ የራሴ እንድትሆን እፈልጋለሁ፣ ግን ደግሞ እሱ ብሯን በልቶ አጭበርባሪ ሆኖ? እሷን ከማገኛት በትክክለኛው መንገድ እኔን ወዳኝና አፍቅራ ቢሆን ደስ ይለኛል። ገንዘቧን ከሚበላባት ጥሩ ሰው ሆኖ እኔ እሷን ባገባት እኔን ብትመርጥ ይሻላል የሚል ሀሳብ ነበረ። ስለዚህ አሁን አንተ ክፍተት አለ አሁን ላይ ፍቅርህን ከገለጽክላት የእሱ ቤተሰቦች ደግሞ እሷን እንዲያገባት አይፈልጉም። ስለዚህ ይህ ክፍተት ደግሞ ለአንተ ጥሩ አማራጭ ነው ብሎ መክሮታል ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እናንተስ ብትሆኑ ምን ነበር የምታደርጉት? ምክንያቱም ሀቢቲ አሁን ላይ ናቲ የሚላትን እያንዳንዱን ነገር እሺ አትልም። ቤት ስላረፍኩኝ ነው ወይ ካልሆነ ከቤት እሄድልሃለው ብላም አስፈራርታው ነበረ ስለዚህ በምንም መልኩ የሀቢቤን ክፉ ነገር መስማት አትፈልግም። ለምንድን ነው የወደፊት ባሌን የምትናገርብኝ? ስለምትጠላው ብቻ ነው እንዴ እንደዚህ የምትለው? እሰው ሀገር ላይ ሆኜ እንዴት እንደሚያበረታታኝ ለእኔ ብሎ ብዙ ነገርን አይቷል። እናም የኔ ሀቢቢ እንደዚህ አያደርግም። እንደዚህ ስትናገረው እኔን ይከፋኛል። ሁለተኛ ስለ ሀቢቢ ክፉ ነገር እንድትናገረኝ አልፈልግም ብለዋለች። ይህ ነገር እሱን ደግሞ አስግቶታል ማለት ነው። የሰላምም ነገር ያሳስባል። አሁን ላይ እቤታቸው በዘዴ መጥቷል። የሀቢብቲ ፍቅረኛ ማለት ነው። ታዲያ እዛ ከመጣ በኋላ በዘዴ ስልኳን መውሰድ ነበረ። ማለቴ የሰላምን ስልክ መውሰድ ነበር። የሰው ሀገር ሄጄ ተለውጬ እናቴንም ማገዝ እፈልጋለሁ የሚል ሀሳብ ነበራት። እና ደግሞ ሌላ ሰው እንዳይሰማ የሚለውንም ነገር ሰምቷል። የሀቢብቲ ፍቅረኛ አቤት ካሌድ እንዲሁም ደግሞ ናቴን ካላስተዋወቅሽኝ ብሏታል ለሀቢቲ። የቤት ከደረሱ በኋላ ግን የሚጠጣ ነገር ልስጥ ብላ እሷ ወደ ጓዳ ገባች። ከዛ በኋላ ሀብቲ የእኔ ስልክ ቻርጅ የለውም እስኪ ስልክሽን ትሰጭኝ እንዴ? የሆነ ሰው ጋር ለመደወል ነው ይላታል። ከዛ የሰላም ስልክ ነበረ ሳሎን ያለው ሀቢቲም ለሰላም እኔና ወስደሽ ስጪው፣ ደውልበት ስትለው አይ ችግር የለውም የኔ እዚህ ያለ በእኔ ይደውል ትላታለች። ከዛም የሰላምን ቁጥር በዘዴ ይወስዳል ማለት ነው። የሰላም ስልክ ሳሎን ስለነበረ ቅርብ ያለውን ነበረ የኔን ብር ስላለው ደውልበት ብላ ለሀቢቲ ፍቅረኛ የሰጠችው ሰላም። ከዛ በኋላ የራሱ ስልክ ላይ ነበር የሞከረው። ሀቢቲ በማታውቀው መልኩ እንግዲህ የሰላምን ቁጥር ወስዷል የሀቢቲ ፍቅረኛ። ታዲያ ቀጥታ ወደ ሞገስ ነበር የሄደው። አሁን ላይ ትልቅ የምስራች ዜል መጥቻለሁኝ። ሀቢቲ ያረፈችበት ቤት የናቲ እህት ወደ ውጭ ሀገር ይሄዳለሁ ስትል ሰምቼ ነበረ። ታዲያ በዘዴ እነሱ ቤቴ ሂጄ የሰላምን ቁጥር ወስጃለሁኝ። እንደምንም ብለን ይችኛዋንም መላክ አለብን እና ደግሞ የኔ ፍቅረኛ ናት፣ አሁን ላይ ፍቅረኛ ናት ብዬ ያስኳትንም ሴት አታለያት አለው፣ አጭበርብር ያለው። ስለዚህ በቅርቡ እንድትሄድ ፕሮሰሷን እንድትጨርስላት እፈልጋለውኝ እያለ ነበረ። ከዛ ደላላውም አሁን ላይ ጨርሻለውኝ፣ የእሷ ነገር አልቋል፣ ችግር የለውም ታዲያ አሁን ደግሞ ምን አይዲስ ነገር አገኘ እያለው ሲጠይቀው እንዲ የሀቢቴ ፍቅረኛም እንግዲህ ሀቢቴን አታልያት እቤታቸው ድረስ በመሄድ የሰላምን ቁጥር ተቀብያለውኝ። የናት እህት ናት፣ አሁን ላይ ወደ ውጭ ሀገር መሄድ እፈልጋሉ ስትል እኔ ደግሞ ሀቢቴ ጋር ደውጌ ስለነበረ ስታወራ ሰላም ስታወራ ሰምቼ ነበረ። ይሄ ነገርማ አያልፈኝም ብዬ ታዲያ እኔ ወንድም ይህንን ነገር ሰርቼ መጣሁኝ እና ደስ ብሎኛል። እችኛዋን ደግሞ ፈጥነ ላክልኝና አሁን ላይ ደግሞ እችኛዋን እንልካታለን ብሎ እንግዲህ ለደላላው ሞገስ ሲነግር ነበረ። አቤት አንተኮ የማትገባበት ጉድጓድ የለም ብሎታል ማለት ነው። ከዛ በኋላ እንግዲህ የያዘውን ቁጥር በቀጥታ ሰላም ጋር ነበር የደወለው። ለሰላምም ሲነግራት የሀቢቲ ፍቅረኛ ነኝ ሀቢቢ ነኝ፣ ሌላ ስምም አለው፣ ሞገስ ነው፣ እንደዛ አካባቢ ነበር ያለው ማለት ነው። ከዛ በኋላ እንግዲህ ሰላምም አሁን ላይ ሀቢቲ እያለችሽ ያለችው እያታለለችሽ ነው። እኔ ደግሞ በጣም እረዳለሁ። ለእናቴ ፍቅር አለኝ። እናቴን በጣም እወዳታለሁ። አንቺም እናትሽን ትወጃለሽ አደለ? እናትሽን ለመርዳት አደለ ወደ ውጭ ሀገር የምትሄጂው። እኔ እልክሻለሁ። ይህንን ነገር ደግሞ ለሀቢቲ እንዳትናገሪ ብሏታል ማለት ነው። እዚሁ እንግዲህ ሌላ ነገር ሊሰራ ነው። ይህ ነገርስ ይሳካላት ይሆን ለሀቢቢ እንግዲህ እሷ ናት ሀቢቢ ብላ የሰየመችው። እሱም ደግሞ ሀቢብቲ ብሎ ነው የሰየማት። አሁን ላይ ሀቢቢ የምትለው ሰው ሀቢቢ በምትለው ሰው እንግዲህ ብሯን ተበልታለች። ሀቢቲ አሁን ላይ ደግሞ ብዙ ሴቶችን በዚህ መልኩ እየሸወደ እያታለለ ቢዝነሱን እያሳደገን ያለው ይሄኛውም ደላላ እንግዲህ አንተ እንደዚህ ታመጣቸዋለ። እኔ እንዳንተ ቢሆን ምንኛ እታደል ነበረ እያለው ነበር። አንተ ከወረቀት መስራትና ወደ ውጭ ሀገር ለመሄድ ደላለነት እንጂ ሌላ ነገር አያምርብም፣ አይሳጋልም እያለው እያሾፈበት ነበረ። እንግዲህ በዚህ መልኩ እየሄደን ያለው አሁን ላይ ደግሞ ደግሞ ሀቢቲ አንድ መረጃ ስለያዘችበት እያንዳንዱን ነገር የእነሱን ሴራ የምታወቅበት የምትደርስበት ይሆናል። ጊዜ ይፈጃል እንጂ እንደዚህ አይነት ሰዎች ለህግ ይቀርባሉ። እንግዲህ አስተማሪ ነው። መጅኑን የሚለው በአረበኛን እንግዲህ ወደ ራሳችን ቋንቋ ስንቀይረው አንዳንድ ጊዜ አረቦች እቺ መጅኑን ናት ይላሉ፣ አይምሮዋ ትክክል የማይሰራ እንደማለት ነው። ታዲያ አሁን ላይ የምንሰማው የምናየው ነገር አሁን በድራማ መልኩ እየታየ እያቀረቡልን ያሉት አረብ ሀገር ላይ የሰራች ሴት እንዲሁም ኢትዮጵያ ከገባች በኋላ ለትዳር አትሆንም የሚል አመለካከት ያሉ አንዳንድ ሰዎች አሉ። ይህንን በማስመልከት ነው ይህ ድራማ የተሰራው። የአረብ ሀገር ሴት ለአፍታ ስለተለወጠች፣ ለቤተሰቦቿ ስለሆነች፣ ለራሷ ስለሆነች፣ ራሷን ስለቻለች፣ እንዲሁም ደግሞ ለተራበ አቢ የምታበላ ለተጠማ የምታጠጣ ለተራቆተ የምታለብስ ስለሆነች ብቻ ለምንድን ነው በዚህ መልኩ የምትሰደበው የምትንቋሸሸው? እውነት ለመናገር የአረብ ሀገር ሴት እንደ ሻማ ቀልጣ ለሌሎች የምታበራ ናት። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። መጅኑን ተከታታይ ድራማ ክፍል ሶስት በዚህ መልኩ ቀንጨብ አድርጌ እንዲሁም ደግሞ የራሴን አስተያየትና ሀሳብ ሰጥቼበት ነው ያቀረብኩላችሁ። ከወደዳችሁት ላይክ ማድረጋችሁን እንዳትረሱ በሌላ ቪዲዮ እስክንገናኝ ድረስ ማለቴ መጅኑን ተከታታይ ድራማ በክፍል አራት እስክመጣላችሁ ቸርሰን ብቱልኝ። ይወዳችኋለሁ፣ ያከብራችኋለሁ። ሁላችሁም መጅኑን ተከታታይ ድራማ እንድታዩ ጋብዣችኋለሁ።